እንግዲህ መሮ እንደምትመለከቷት በጣም ከፍቷት እና ተቀይማ ጽዮንን ላለመናገር ስሜቷን እየተቆጣጠረች ነው። በሽተኛ በመሆኗ በሽታዋን እየነገረቻት እንዲሁም ደግሞ አንቺ እኮ በሽተኛ ነሽ እያለ ጽዮን ስትናገራት፣ እሷ ግን ስሜቷን ተቆጣጥራ ችግር ላለመፍጠር ተነስታ ሄደች ማለት ነው። በዚህ ጋር ናሆሚ እንደምትመለከቱት ጽዮን ጋር ምን እያደረጉ ነው? ጽዮን ጋር እየተጨቃጨቁ ነው። የሚጨቃጨቁበት ምክንያት ምንድን ነው ወደሚለው ስንመለስ ለምን መሩን ስራ አታግዣትም ይላት ደግሞን ደግሞ ኒ ምን አገባኝና ማግዛት ትለዋለች። እሱም ደግሞ አንቺ ሰው አደለሽም ከሰው ይሄ አይጠበቅም ምናምን እያለ ይቆጣል፣ እሱም ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቶ ውድና የተከበራችሁ ተመልካቾቻችን፣ እንደምናላችሁ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እንግዲህ ወደ ድራማው ስንመለስ ምን እያሉ ነው? ለራት ለጽሆን የደስደስ ከእስር ቤት ተፈታይ ብላ መሩ ራት ግብዣ ጠርታቸዋለች። እሷ ደግሞ አለሚይን ሸሽታ ስራ አዘዘችኝ ብላ ከናኦሚ ቤት መጣል። ናሆም ደግሞ ለምን አታግዣትም ብሎ ሲላት እሷም ደግሞ አላግዝም ትላለች። እንዲ እንደምትመለከቷ ታተኛኟን የወንድ የወንዳተኛኝ ተኝታ ስራ ጠልች ነው የመጣሁት አግዣት ይለኛል እንዲ እያለች እሱን እየተሳደበኝ ትገኛለች። ውድ ቤተሰቦቻችን ሁላችሁም ሰብስክራይብ አድርጉ። እንግዲህ እንደምትመለከቱት ቅዱሴ በጣም ተበሳጭቶና ተናዶ ልጅቷ የድሮ ፍቅረኛው ነበረች እና ከዛ በአጋጣሚ ስታገኘው ስልክን ካልወሰድኩኝ ትለዋለች። አየሽ ድሮ ስልኬን ካልተነቀስኩት ነበር ዛሬ ላይ ግን የኔ ስልክ ጠፋብሽ እያለ ቅዱሴም ይቆጣል። እሷም ደግሞ ለምን ትቀየማለህ? እኔ እኮ አንተ እንድትሰጠኝ ብዬ ነው እንጂ ስልክን አውቀዋለሁ ትለዋለች። ከዛ እንደዚህ ብሎ ትቷት ትሄዳል። ድጋሚ የደወለችበት ደውላ እንዴት ነህ ልጠይቅህ ነው የደወልኩት ትለዋለች። እንዲህ ምን ብለሽ ትጠይቅኛለሽ? ትተሽን ከእርሽ በኋላ ነው እንደ የምትጠይቅኝ እያለ እሱም ይቆጣል ማለት ነው። እሷም ለማንኛውም ሰላም ልበልህ፣ ላገኝ ፈልጋለሁ ትለዋለች። እሱም ምን ያንቺ ማገኘት አልፈልግም ይላታል። ውድ ተመልካቾቻችን ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቅዱስ አሁንም በስልክ እያዋራት ይገኛል። በቃ ከዚህ በኋላ ትደውልኝ ትቶት የሄዱትን ሰው ተመልሶ መንበለሽ ትደው ይብኛልሽ እያለ ቅዱስ እየተበሳጨ ይገኛል ማለት ነው። እና ቤተሰቦች እዚህ ጋ እሷ ስደውልበት ውሃ እየጠጣ ነበር የሚጠጣው ውሃ አቋረጠ ማለት ነው ደንግጦ ማለት ነው። ቅዱስና የድሮ ፍቅረኛው ሰላም ይታረቃሉ አይታረቁም ወደሚለው ስንመለስ አብረን የምናየው ይሆናል። ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ መሻላ በኛ አካባቢ ዛሬ ዝናብ እየጣለ ነው ግም እያለ በመካከል እየሰማችሁት ነው አይደለም? እና እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ሰብስክራይብ አድርጉ ሁላችሁም ሸርሸር እያደረጋችሁ ለሰው ልጅ መልካም ነገር ማሰብ ጥሩ ነው። መልካም እያሰባችሁ አብራችሁን እንዴት ቆዩ፣ በአክብሮት ጠይቃለሁ። እዚህ ጋር እንግዲህ የጽናት አባት ምን እያደረገ ነው ወደሚለው ስንመለስ የጽናት አባት በዛብህና ማን ነበር ሰሙ? ሁለታቸው አስቸገሩት። መንቀሳቀሽ አጣሁኝ እኮ በበዛብህና በተሰማ እያለ የጽናት አባት እየተበሳጨ ይገኛል ማለት ነው። ውድና የተከበራችሁ ተመልካች፣ ጽናት እንግዲህ አባዬ ምን ሆነህ ነው ትለዋለች። አይ ምንም አልሆንኩም ይላታል። ታዲያ ምንም ካልሆንክ እኮ እየተበሳጨህ ነው፣ ለምን ነው ትለዋለች አይኒ እነዚህ የተሰማ እና በዛ ብህኮ ብርቄን ብርቄን እያሉ መቀመጫ አሳቁሪ። ምን ብለሽ ነው ልጄ? እያለሱም ይቀየማል ማለት ነው። አይ አባዬ ተዋቸው እኒህ ሁሉ ጊዜ ተዋቸው ትለዋለች ማለት ነው። እዚህ ጋር ደግሞ ሜሪ ለናታን አንተኮ ወንድሜ ነህ ብላ ከተናገረችው በኋላ ላገኘት ትለዋለች። እሱም ደግሞ ማገኘት አልፈልግም እኔ ይሄ ሁሉ ጊዜ እሷ ጋር መሄደው በወንድምነት ይመስላታል። ያጃጃለችኝ እየተጫወተችብኝ ነው እንዲህ ያለሱም ልብ ገዛ ማለት ነው። እሷ ግን አበባዋን እንዲሸጥላት ሱቋን ክፍት አድርጎ አበባዋን እንዲሸጥላት ነበር ሀሳቧ ማለት ነው። እሱ ግን ወደ ሌላ ቦታ በቀን ሰላሳ ጊዜ የምትሰሚ ስለ በወንድምነት አይደለም በት በወንድምነት ነው ማለት ነው እያለ እየተበሳጨ ይገኛል ማለት ነው። ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። እዚህ ጋር እንደምትመለከቱት በጣም ተበሳጭተዋል ናታን ማለት ነው። ለምንድን ነው ወንድሜ ነህ ያልሽኝ? እያለ እሱም በጣም እየተበሳጨ ይገኛል ማለት ነው። ውድ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር አድርጉ። ሁላችሁም ሁላችሁም ሰብስክራይብ አድርጉ ሰብስክራይብ እያደጋችሁ ቤተሰብ እየሆናችሁ ተቀላቀሉ። ውድ ቤተሰቦች የሰላም ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ያምጣለን ማለት ነው። ሁላችሁንም ወዳችኋለሁ። አዎ አከብራችኋለሁ። ሰላማችሁ ብዝ ትትረፍ ይበልልኝ። ሰብስክራይባችሁን እሻለሁ፣ ፈልቃለሁ። ሁላችሁም ሼር አድርጉ። እንግዲህ ዛሬ ከድንገተኛ ነገር ይጠብቃችሁ። በዚሁ መካከል አንዳንድ ነገር ልንገራችሁ። የሴትዬ ወንድሟ ማለት ነው ትላንትና ምንም ምንም አልነበረም። ከአሶርን ሰግዶ ከአሶር በኋላ ወደማትመለሰው ወደ አኼራ ሄዴ ማለት ነው። እና ከድንገተኛ ሞት አላህ ይጠብቃችሁ፣ አላህ ይጠብቀን። አሚን በሉ። ዛሬ ቤተሰቡ በጣም በትልቅ ሀዘን ላይ እና በትልቅ ልባቸው ተሰባብሮ ነው ያሉት ምክንያቱም ሳያስቡት ምንም ሳይታሰብ ሰውዬው ጤነኛ ነበር፣ ምንም በሽታ የለበትም ነበር። ትንሽ የልብ በሽታ ነበረው የልብ ህመም። እና ወደማይቀረው ዓለም ሳይታሰብ ሂዷል። ሁላችሁም ዱአ አድርጉለት። ኢና ሊላሂ ወኢና ኢለይሂ ራጂዑን አላሁመ ርሐም አልመይቲን ሞቱ ሰዎች ሁላችሁም ዱአ አድርጉ። ያርሐመው ያግፊርለን ርሐምና ቢርሕመቱ። እና ዝናብም እየዘነበ ነው ዛሬ ማለት ነው በኛ አካባቢ። ሁላችሁም የተቀያየማችሁ ሰዎች አሁኑኑ አፉ መባባል ይመባባል አለባችሁ። አፉ እንባባል። የሰው ልጅ መቼ እንደሚሞት አናውቅም። ለሰው ደግሞ ጥሩ ነገር እንሰብ። ለሰው ልጅ ክፉ ማሰብ እንትተን፣ ደግ ደግ እንሰብ። ነአም